ብስምላህ አልሐምዱሊላ ወሰላቱ ወሰላሙ ዓላ ረሱሊላህ። ዛሬ ደግሞ ያለነው ዙልሕጃ አስረኛው ቀን የትልቁ ልሓጅ ልአክበር የሚባለው ትልቁ ሓጅ የሚካኖት ቀን ያለነው። አሁን ያለንበት ቦታ እንግዲህ የምታያቸው ምስሎች ጀመራትን ሶስቱን ጀመራቶች ወይም ጉድጓድ የሚወረውረባቸው ቦታዎች የወከሉ ምስሎች ናቸው ያሉት። ይህኛው መጀመሪያ የምናገኘው ጀምረቱል ኡላ የመጀመሪያው ጀምራ ይባላል። እሱን እናልፋለን በአስረኛው ቀን ላይ ማለት ነው። እሱን እናልፋለን ልክ ከሚና ሚና አድረን ማለት ሙዝደሊፋ አድረን ከሙዝደሊፋ እንደመጣን የምናገኘው ነው። ይህ መጀመሪያ ጀምረተ ልኡላን ትተነው እንመጣለን። ይሄኛው ጀምረተ ውስጣ ይባላል መካከል መሀል ላይ ያለው ጀምራ ወይም የሚወረውረው ጉድጓድ ነው። እሱንም እናልፋለን። እዚ ጋ ነው ጀምረተ ለዓቀባ ይባላል። ጀምረተ ለዓቀባ የሚባለው እዚ ጋ ነው ጉድጓዱ። ይህን ጉድጓድ ነው ምንወረውረው በዛሬዋ ቀን ስንት ጉድጓድ ጠጠር ይወረወራል? ሰባት ጠጠር ይወረወራል። አንደኛ ጉድጓድ ብቻ ነው የሚወረወረው። ሰባቱን ጠጠሮች ሲወረውር ያው ይሶ ብዛት ሊኖር ይችላል፣ ግን በተቻለ መጠን እረፍትም ስላለ ቀስ ብሎ መኖርም ይቻላል። ደግሞ አሁን ያለው ጀመራት ያለው ፎቅ ነው አንድ ፎቅ፣ ሁለት ፎቅ፣ ወደ አምስት እንደዚህ አይነት ፎቆች አሉና በየትኛውም ፎቅ ላይ ብንመጣ በደረስን በትኩታ ሂደን መወርወር እንችላለን። አሁን እዚህ ጋር እየተደረገው እዛሁን ባለው ተጨባጭ የሚወረወርበት ቦታ ላይ ይህኛው አሙድ አለ ነው። ይህ መሰሶ ስላለ ፎቅም ስለሆነ አንደኛውን ፎቅ ላይ ሁለተኛው ላይ ምሳሌ እንዲሆን ነው። ታዲያ ስንወረወር ጠጋ ብለን መወርወር እንችላለን። እና እነሱ ከሩቅ ሆኖ እንደመጣ የሚወረወር ሳለ በዚህ በኩል እንዲመጣ ብለን እንደዚህ ዞር ብለን እዚ ጋ በዚህ በኩል ይቻላል። ልክ አሁን ወንድማችን እንዳለ በዛም መወረወር ይቻላል፣ በዚህ መወርወር ይቻላል። እና የግድ ከርቀት ሳይሆን ጠጠሩ መግባቱ እርግጠኛ መሆኑም ስላለብን ጠጋ ብሎ መወርወሩ ቆንጆ ነው። ጠጋ ብሎ ስንወረውር ምን ወረወረው? በቀኝ እጃችን ነው። ምን ወረወረውን ጠጠር። በግራ እጃችን ይዛለን፣ ሰባት ጠጠር በግራ እጃችን ይዛለን። አንዷን ጠጠር ደግሞ የሚወረውራትን በቀኝ እጃችን ይዛታለን። በቀኝ እጃችን ይዘን ስንወረወር እጃችን ቀና እናደርጋለን። እንደዚህ አድርገን አይወረወርም፣ እንደዚህ አይወርወርም። ቀና ተደርጎ ነው፣ ቀና ተደርጎ ነው የሚወረወረው ማለት እጃችን ብንጋርገ እንደዚህ ብንጋርገ ነው ምንወረውረው ስለዚህ፣ ኢንሻላህ አሁን እንወረውራለን። ተከታተሉን። ብስሚላህ አላሁ አክበር ብለን ወረወርን አንድ። ማለት አሁን መግባቱን እርግጠኛ ላይ መሆን ይህን ከነጠረ ወይ ጎርዳል ማለት ነው። ብስሚላህ አላሁ አክበር ብለን እንደዚህ ሰባት ጊዜ እንወረውራለን ማለት ነው። ኢንሻላህ እንግዲህ በዛሬዋ ቀን ከሚሰሩ ስራዎች ዋናው በአስረኛው ቀን ማለት ነው የውመ ነሕር፣ የእርድ ቀን የሚባለው አንደኛው ጀመረተል ዐቀባን ሰባት ጊዜ መወርወር ነው። ያን ከወረወርን በኋላ ቀጥሎ ያለው ጸጉር መላጨት ነው። ቀጥሎ ያለው ጸጉር መላጨት ነው። ጸጉራችንን እንላጫለን። ከዛ ቀጥሎ ያለው ደግሞ ሶስተኛው እርድ ማረድ ነው። እርድ ማረድ ነው። እርድ የሚታረደው የትኛው እርድ ነው? የተመቶ የነየት ሰዎች ቅራን የነየቱ ሰዎች ዑምራቸው ሐጃቸውን ተመትተውና ቅራን ያደረጉ እርድ ያርዳሉ። እርዱም ዛሬ ነው የሚታረደው። ከዛሬ ጀምሮ ዛሬ ብቻ ሳይሆን ከዛሬ ጀምሮ ይታረዳል። አያመት ተሽሪቁ ባሉ ቀናቶች ማረድ ይቻላል። ሌላም በሰደቃ በአዳሂ እንደዚ ማረድ የሚፈልግም ሰው በእርድ ያርዳል ነው። ከእርዱ ሌላ ደግሞ በዛሬ ቀን የሚደረገው ጠዋፈ ሊፋዳ ነው። ጠዋፈ ሊፋዳ ማለት ዋናው የሐጅ ጠዋፍ የሚደረግበት ዕለት ነው። በተለይ ተመቶን ይይነት ሰዎች ጠዋፈ ሊፋዳ ያደረጉ ሌሎችም ጠዋፈ ሊፋዳን ያደርጋሉ። ወደ መካ ነው የሚከሄደው ነው። ወደ መካ ተኪሉ ጠዋፈ ሊፋዳ ይደረጋል። እና ዛሬ በዛሬ ዋቃ እነዚህ አራት ስራዎች ይከናወናሉ። ከነዚህ ከአራት ውስጥ ጠጠሩ ወርውሮ ጀመረት አላቅባን ወርውሮ ፀጉሩን ከተላጨ አንሶ ልብስ መቀየር ይችላል። ወይም የተሐለል ተሐልለ ላ የመጀመሪያውን ፍች ይፈታል ነው። ሙሉ ፍች ሳይሆን የመጀመሪያውን ፍች ይፈታል። የአማት ምንድን ነው? ከባለቤቱ ጋር አብሮ መተኘት ውጭ ያሉ ክልክሎች ሐላል ይሁኑ፣ ይፈቀዱለታል ነው። ከባለቤቱ ጋር ያለውን ግን ጠዋፈል ከጨረሰ በኋላ ነው። ይህም ተሐሉለል አውል ይፈታል፣ ልብስም መልበስ ይቻላል ነው። ስለዚህ ኢንሻላህ አሁን እንግዲህ በምናሳየቹ ምስል መሰረት እኛ ይህን ጠጠሩ ወርውረናል። ስለዚህ አሁን እንግዲህ ፀጉርናችን እንድተላጭን አስቡ። ፀጉራችን እንላጫ ልማት ነው። ከአሁን በኋላ የምናሳያችሁ የሐጅ ስነ ስርዓቶች ኖርማል ልብሳችን ለብሰን ይሆናል። ለምን? ፀጉር ከተላጩ በኋላ ኖርማል ልብስ መልበስ ስለሚቻል። ኢንሻላህ ቀጣዩን ደግሞ የምናየው የት ነው? ጠዋፍ ላይ ነው የምንገናኘው። ዛሬ ያለነው አስረኛውን ቀን ጀመረተል ዓቀባን ወርውረን ወደ ጠዋፈ ሊፋዳ እየተጓዝን ነው የምንገኘው። ኢንሻአላህ ስለዛ ነው ዛሬ የማወራው። ዛሬ አስረኛው ቀን አስረኛው ቀን ዙልሕጃ አስረኛው ቀን ላይ ከሚተገበሩ ዋና ዋና ተግባሮች ያው እንደምታውቁት ነቢያችንም ሰለላሁ ዐለይሂ ወሰለም የዛሬዋን ቀን የሙል ሐጁል አክበር ትልቁ ሐጅ የሚከናወንበት ዕለት ብለው ጠቅሰውታል። በዛሬዋ ዕለት አራት ዋና ዋና ተግባሮች ይተገበራሉ። ከዚህ ቀደምም እንደጠቀስኩት አንደኛው ጀምረተል ዓቀባ ይወረወራል። ወርውረናል፣ ወይም ደግሞ እንዴት እንደሚወረወር በተግባር ባለፈው ደርሳችን አይተናል። ሁለተኛ ጸጉር ይላጫል። ያው ጸጉር ሲላጭ አሁን የመጨረሻው መላጨት ነው። ምንላጨው ከዚህ ቀደም ተመቶ የነየት ሰዎች በተለይ ንያቸው የሐጅ ንያቸው ተመትዑ የነበሩ ሰዎች ዑምራ ካደረጉ በኋላ ተልጨዋል። ከዛ የበቀለላቸውን ጸጉር ደግሞ ዛሬ በአስረኛው ቀን ጀምረት አላቀባን ከወረወሩ በኋላ ይላጫሉ ማለት ነው። የሚላጩት ነገር ጸጉር ካላቸው ይላጫሉ። ከሌላቸውም ያው መላጨቱ ጥሩ ነው። ሙሱን መውሰድ ነው። አንዳንድ ሰው የሚላጨውም ጸጉር ላይኖረው ይችላል። ራሰ በረሃ የሆነ ሰው ሊኖር ይችላልና ያው ምላጩን ወሰድ ማድረግ ነው። ይህን ደግሞ ለማድረግ ምናልባት ጸጉር ቤት ስትሄዱ ጸጉሮቹ ስንት ቁጥር ለቁረጠው ሊሏችሁ ይችላሉ። ሙስ በልዋቸው። ሙስ ሙስ ማለት ምላጭ ማለት ነው። በምላጭ ሲሆን ሙሉውኑ ያነሳል ማለት ነው። ጸጉራችሁ ያላችሁ ጸጉር ያሳዘነኛል አልላጨውን ባትሉና ብትላጭ ጥሩ ነው። ዒባዳ ነው። ዱዓም የተደረገበት ስለሆነ ጸጉራችን ከተላጭን በኋላ የመጀመሪያውን መፈታት ተፈተናል ነው። የመጀመሪያ መፈታት ማት ምንድን ነው? ኖርማል ልብስ አሁን የለበስኩት እንደዚህ ኖርማል ልብስ መልበስ ይፈቀድልናል። አሁን ከተላጭን በኋላ ኖርማል ልብስ መልበስ ይፈቀድልናል። ይህን ኖርማል ልብስ ለብሰን ነው ወደ ጠዋፈል ኢፋባ ለማድረግ ወደ ሐረም፣ ወደ መካ የምንሄደው። ይህን ኖርማል ልብስ ለመልበስ ምናልባት ቀድሞ የሚለብሰውን ልብስ በፌስታል ነገር ይዞ የተዘጋጀ ሰው ነው መልበስ እድሉን የሚያገኘው። ግን ከነ ያው እንደምታውቁት ዘጠነኛውን ቀን የአረፋ ምድር ነው የተዋለው። ማታውን ደግሞ ሙዝደሊፋ ነው የታደረው። ሙዝደሊፋ እንዳነጋን፣ አስረኛው ቀን እንደሆነ ደግሞ ቀጥታ ወደ ጀምርተል አቀባ ነው የመጣ ነው። ስለዚህ ምናልባት ልብስ ይህን ግምት ውስጥ ከቶ ከተላጭሁኝ በኋላ ልብስ መቀየር እችላለሁ። ሽራዊ ፈቅደኛ ለሚ እውቀቱ ኑሮት በፌስታል ነገር ኖርማል ልብስ የያዘ ሰው መልበስ ይችላል ማለት ነውን ከተላጨ በኋላ መልበስ ይችላል። ግን ልብስ የላዘጋጀ ሰው ከነሕራም ልብሱ ነው ጠዋፍ ለማድረግ ወደ ጠዋፈ ሊፋዛ ለማድረግ የሚሄደው ወደ መካማት ነው። ይህ ጠዋፈ ሊፋዛ ዛሬ በአስረኛው ቀን ከሚደረጉ ተግባራቶች ዋናው ነው። አራተኛው ተግባር እርድ ነው። ብዙ ጊዜ እርድ ሐጃጆች ራሳቸው አይፈጽሙም ብዙ ጊዜ ማለት ነው። ምናልባት አልፎ አልፎ ሊፈጸም ይችላል። እንደ መንግስቱም ህግ ለተወካዮችን የሚሰጠው ብሩ ሙአሰሳቶች አሉ፣ ወይም ደግሞ የተደራጁ ድርጅቶች አሉ ለእነሱ ነው የምንወክለው። እንከፍላለን፣ እነሱ እነሱ ይወከላሉ፣ ህጋዊ ደረሰኝ እንቀበላለን፣ በዛ መሰረት ያርዳሉ። እነሱ መችን የሚያርዱት ከዛሬዋ ከአስረኛው ቀን ላይ ነው የሚታረደው። በአስረኛው ቀን ከሚተገብሩ አራት ተግባራቶች ያው መወርወሪያ ጀመረተል አቀባ፣ ፀጉር መላጨት፣ እርድ ማረድ፣ ጠዋፈ ሊፋባ ማድረግ እነዚህ አራቱን ቅድመ ተከተሉን ብናዛባ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ጥያቄ ተጠይቆ ብዙሶ ተጠይቋቸው እኔ ኮ ሳልላጭ አረድኩኝ ብሎ ላላቸው፣ እፍዐል ወላ ሐረጅ ችግር የለውም ቀጥል ብለውታል። እኔ ኮ ሳልአርድ ተላጭኩኝ ላላቸውም ቀጥል ብለውታል። እኔ ኮ ሳልወረውር እንደዚህ ተላጭኩኝ ወዘተ በነዚህ አራት ተግባራቶች ዙሪያ በዛሬ ቀን በሚሰሩት ቅድመ ተከተሉ ቢዛባ ችግር የለውም። ግን ተመራጩና ቅድመ ተከተሉ ለመጠበቅ መጀመሪያ መወርወር፣ ከዛን መላጨት፣ ከዛን ማረድ። ከመላጨቱ በፊትም እርዱን ብናርድ ጥሩ ነው። ግን እርዱን ስለወከልን በየትኛው ሰዓት እንደሚያርደው የወከልነው ሰው ነው የሚያውቀው። ያው ቀኑን እንዳያልፍ ነው እንጂ ስለዚህ እንደኛ እንደ ጠዋ ሐጃድራ ሐጃጆች የሚችሉት በቅድመ ተከተል ዙሪያ መጀመሪያ መወርወር፣ ከዛ መላጨት፣ ከዛ ወደ ጠዋ ፈሊፋባ መሄድ ነው። ይህ ጠዋ ፈሊፋባ ወደ ጠዋ ፈሊፋባ ሳልሄድ ጠጠሯ የምትወረወሩ ጀመርተል አቀባ መወርወር ልክ ወቅቱ የሚገባው ከዛሬው አስረኛው ቀን ማታ ምሽቷን በስድስት ሰዓት በሽተኛ ሴቶችን የያዘ አቅመ ደካማን የያዘ መምጣት ይችላል ብለናል። ወደ ሚና ጀምረቱል አቀባውን ለመወርወር ከግማሽ ሌሊት ጀምሮ ቀኑ ሙሉ ይውላል፣ ፀሐይ እስክትጠልቅ ድረስ ቀኑ ሙሉ መወርወር ይቻላል፣ ጀምረቱል አቀባን ማለት ነው። የነገ ማግስቱ ሌላ ጉድጓዶች ስለሚወረወሩ የዛሬው ቀን ውርወራ ጀምረቱል አቀባ ብቻ በዛሬው ቀን ነው ማለቅ ያለበት ነው። መርሐባ፣ የጠዋፈል ኢፋዳውን ጊዜ በተመለከተ ደግሞ ጠዋፈል ኢፋዳ ማድረግ ጊዜው የሚጀምረው ጀምረተ ዓቀባን ከወረወርንበሳት ጀምሮ የጠዋፉል ኢፋዳ ጊዜው ገባ ማለት ነው። እስከ መቼ ቆያል? ማለቂያ የለውም፣ ጊዜው ማለቂያ የለውም። በብዙሃን ዑለማዎች ስምምነት ያለው ሙሐረም ወር እስኪያልቅ ድረስ ነው ነው። ምክንያቱም አላህ ሱብሓነሁ ወተዓላ አልሐጁ አሽሁሩን መዕሉማት ይላል፣ ሐጅ የታወቁ ወራቶች አሉት ብሏል። ጊዜ የተገደበ ጊዜ ያለው እነዚህ የሐጅ ወራቶች የሚባሉት ዙልቃዒዳ ዙልሕጃና ሙሐረም ነው። አብዛኛው ተግባር የሚፈጸመው ዙልሕጃ 8፣ 9፣ 10፣ 11፣ 12፣ 13 ላይ ነው። ታዲያ ሙሐረም ወር ለምን ተጠቀሰ? የሙሐረም ወር የሐጅ ወር ተብሎ ለምን ተጠቀሰ የሚለው ሲመጣ ምክንያቱም ዙል ሕጃ እንኳን 15 ሳይሞላ የሚያልቅ ተግባር ነሆነ የሐጅ ተግባር። ዙል ቃዒዳስ የሐጅ ወር ለምን ተባለ በሚለው ዙርያ ዙል ቃዒዳ የሐጅ ወር የተባለው ንያው ከዚ ወር ከገባበት ጊዜ ጀምሮ መነየት ስለሚቻል ነው። እሕራም ማድረግ ስለሚቻል ነው። ሐርሙ መግባት ስለሚቻል ነው። ሙሐረም ወር ደግሞ የሐጅ ወር የተባለበት ጠዋፈል ኢፋዳን እስከ ሙሐረም ወር መጨረሻ ማቆየት ስለሚቻል ነው። ጠዋፈል ኢፋዳና ጠዋፈል ወዳዕን እስከ ሙሐረም ወር መጨረሻ ማቆየት ስለሚቻል ነው ነው ማለት ነው። ስለዚህ ጀዛኩም ላ ኸይራን፣ እነዚህ የሐጅ ወራቶች ጠዋፈል ኢፋዳን በተመለከተ መነሻው ይህ ነው። አንዳንድ ዑለማዎች ደግሞ አመቱ ሙሉ ይቀጥላል ያሉም አሉ። የጠዋፈል ኢፋዳ ይቀጥላል በተመቸው ሰዓት ማድረግ አለ፣ ግን መቅረት የለበትም። በፍጹም መቅረት የለበትም። ጠዋፈል ኢፋዳ በምንም አይተካም፣ መተኪያ የለውም። አንድ ሰው ጠዋፈል ኢፋዳ ሳያደርግ ወደ አገሩ ቤት ተመልሶ መምጣት አለበት። ሐጁ ተንጠልጥሎ የሚቀር አይሟል ላማት ነው። መርሐበን ይህን ጠዋፈል ኢፋዳ ለማድረግ የምንሄደው ካለው ተጨባጭ አንጻር በእግር ጉዞ ነው የሚደረገው። የእግር ጉዞ ነው። የእግር ጉዞ መሆኑ ብቻ አይደለም፣ ድካም አለ ዘጠነኛው ቀን ስምንተኛው ቀን ያልተመቻቸ ውሎ ነው የዋል ነው ማለት ይቻላል። ያው ምናልባት ወደፊት አልጋው መኝታ ቦታዎቹ ይመቻቹ ከሆነ አላውቅም። ለናሙና ህንፃ እየተሠራ ስለሆነ ወደዛ ይሸጋገር ይሆናል ለወደፊት፣ አላቅም። ግን አሁን ባለው ስምንተኛው ቀን ያልተመቻቸ አህዋል ያለው ዘጠነኛው ቀን በዒባዳ ነው የታለፈው። እንደገና ማታው በሙዝደሊፋ ላይ የታደረው። ከሙዝደሊፋ ወደ ሚና ለመምጣት እግር ጉዞ ነው የተደረገው። አሁንም ከሚና አስረኛው ቀን ወደ ጠዋፈል ኢፋዳ ለማድረግ ወደ ሐረም ከአምስት በላይ ኪሎ ሜትሮች፣ አንዳንዴም እንደምትነሳበት ቦታ ወደ 11 ኪሎ ሜትር አካባቢ ሊሆን ይችላል ጉዞ ነው የምንጓዘው የእግር መንገደ የእግር ጉዞ አለ። መኪና ቢገኝነ በመኪና ብኔ ጥሩ ችግር የለም ደሸራው ይቻላል። ግን ያለው ተጨባጭ የእግር ጉዞ ነው። በብዛት ቅርብ የሚሆነው በእግር ጉዞ ወደ ሐረም እንጓዛለን ማለት ነው። ሐረም እንሄዳለን፣ ወደ ሐረም ማት መካ እንሄዳለን። ከዓባ ጠገብ እንገባለን። ሐረም ስንገባ፣ ከዚህ ቀደም ያየነዋል። ወደ መስጅድ ሲገባ፣ ይህን ፕሮግራማችን ስንጀምር ምን ብለን እንደምንጀምር የጀመርነው ኢንሻ አላህ። አሁን ወደ ሐረም እየገባን ስለሆነ ከጠዋፈል ሊፋባን ለማድረግ እንዴት ነው ምንገባው? እንዴት እንጠዋፉን እንጀምር የሚለው ነገር በቀጣይ ቪዲዮ እናያለን። ጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።